በር መረጃ ዶክተር ሸይክ አቡበክር ሱለይማን በሰሞኑ ለተቀጠፈባቸው ውሸት በቂ ምላሽና ማብራሪያ ሰጥተዋል። ቪዲዮውን ሁላችንም እስከ መጨረሻው እንየው፣ በደንብ ሼር እናድርገው። ለዚህ ቅጥፈት ምላሽ ይሆን ዘንድ ብዙ ሰዎች ጋር መድረስ አለበት። ቪዲዮውን እስከ መጨረሻው ተከታተሉት። ይሄ የሚመስላቸው ምንድነው? አኪል ይታወቃል፣ ግልጽ ነው መልዕክቱ። ግን እነሱ ያው ጥላቻ፣ ጥፍን ጥላቻ ስላላቸው የኛ ፕሮግራም ለምን ሰለማችሁ፣ ለምን ሰለማችሁ የሚል እና በጣም የሚያናድድ እንደሆነ ማንም መስለም እንደሌለበት፣ ቀየትን እንግዲህ እስከዚህ ደረጃ ተደርሷል ብለናል። እንደ ገዛ አጅብ ነው። ያው ምናልባት የሆነ የተነካባቸው ጥቅም ኖሮ ይመስላል። ምናልባት በዛ በኩል ለምን ትሄዳላችሁ፣ ያን ትክክለኛውን እምነት ተውሒድን ተቀበሉ ሲባሉ ያው በሽታችን ተጋለጠብን ከሚል በስጭት ካልሆነ በስተቀር እኛ አስለን ከዚህ በፊት አንድ ጥያቄ ተነስቷል። እንደው መስለም ከፈለገ ሰው ጋር መሄድ አለበት ወይም ማንገድ ሂዶ የሚለው ጉዳይ ይሁን ለጣጣ እንደማያስፈልግ ሁላ ተናግረናል። ሰው መግቢያውን ካወቀው ቶሎ ሻህደቴን ማድረግ ሌላ ሰው ማንኛውም ሰው ጋር መጥቶ መስለም ፈልጋለሁ ቢለው ማዘግየት እንደማይቻል ወዲያውኑ ሻህዳ ማስያዝ እንዳለበት ይሄን ሁላ ዝርዝርናል። ሕክሙ ሸርዒን በደንብ ስለምናውቅ ነውና ሰዎች ወደ እስልምና እንዲመጡ ሁሌም እንመኛለን፣ ሁሌም እንሰራለን። በነገራችን ላይ በውስጥ በኩል ያሉ ከውስጥ ሙስሊሙ መሃል ያሉ መስተካከል ያለባቸው ማስተማር ያለብን ማውራራት ያለብን ነገሮች ወጥረውን መሽሙል አድርገውን እንጂ፣ ሙሉ ለሙሉ ተፈሩጋ አድርገን ደግሞ ነሳራዎችን፣ የእሁዶችን ከእስልምና እምነት ውጭ ያሉ ሰዎችን እንደው የምንጠራባቸው ፕሮግራሞች ለብቻ አዘጋጅተን ሚቃሽ የምናደርግበት ቢኖረን ደስ ይለናል።

በኩል የሚደረገውን ጥሪ በሁሉም አቅጣጫ በሚዲያ ሊሆን ይችላል፣ በአካል ሄዶ ሊሆን ይችላል። እዛ አካባቢ በየትኛውም ኢስላም በሚፈቅዳቸው መንገዶች የሚደረጉትን ጥሪዎች እንደግፋለን፣ እንወዳለን፣ አስፈላጊም ናቸው። ለምን ሰዎችን ከእሳት ምናድንበት ጥሪ ነውና፣ ሰዎች ወደ ኢስላም መምጣታቸው የሚድኑበት ነው። እኛ ውስጥ ያለውም ኢስላምን ጠብቅ እያልን እኮ እየለፋ ነው። ኢማኑን የሚያፈርስበትን ነገር እየነገርን ተጠንቀቅ እያልን ነው፣ ዲኑን እንዳያጣ ውጭ ያለውንም አይበለጠ ከዛሌ ከነ ተመና ለሁልሂዳ መምጣት እንመኛለንና እኛ ያልነው እዚያ ፕሮግራም ላይ ምናልባት የሚያዛባ አምሮ ያላቸው ወይም ሆን ብለው ሆን ብለው ስራ የሚሰሩ ሰዎች ካሉ አልহামዱሊላህ ምን ቪዲዮዎችም በቴሌቪዥን የሚተላለፉ በዩቲዩብ ላይ ይተላለፋልና። አናፍርበትም ያልነው ነገር ይገኛል ዩቲዩብ ላይ ማንም ሰው ይፈልጎ ሊያገኝ ይችላል ቆርጠውና ቀጥለው የሚያሰራጩ ከሆነ አልহামዱሊላህ ያሱና ቲቪ የዩቲዩብ ቻናል አለ በተለያዩ በሚዲያ ታሪፍ በኩል ይተላልፉ ወይም የሚሰራጩ የኛ የራሳችን ድሮሶች አሉ እኛ ሐላፊነት ምን ወስደባቸው የኛ ናቸው ብለን ምን ተማመንባቸው ሌሎች እነዚህ ተቆርጦ የተከተለባቸው እንተውና ወደ ዋናው ምንጭ መጥተው ከምንጭ ያጠሩ ችግር የለም በእኛ በኩል ያልነው ነገር ምንድነው የሚል ተውሂድ ብለው እስልምና ብለው ተጅሲብን የሚያጠጧቸው ከሆነ እያሳሳቷቸው ነው ከስተት ወደ ስተት ነው። ስለዚህ ወደ ትክክለኛው መንገድ እንዲመጡ ወደ እምነቱ መንገድ እንዲመጡ የግድ ንጹህ የሆነ አእምሮ በንጹህ ንጹህ የሆነ አቂዳ በንጹህ አእምሯቸው መቀበል ያለባቸው። አለዚያ መጥፎ ነገር ከታጨቁ የተሳሳተ ነገር ከታጨቁ ያው አይወልድም የሚለው ነገር ቀረ እንጂ ሌላ አባታችሁን የሚሉትን ጌታችን ላይ በሰማይ የምትኖር ካሉት እኮ እንደገና ደግሞ አላ ሱረቲ አላ ሱረቲ ኸለቀ አደም ብሎ የሚያስቡ ከሆነ አደምን በራሱ ምስል ነው የፈጠረው ብሎ የሚያስቡ ሰዎች ሰውን በአምሳሉ ፈጠረ እንደሚባል አሁን ሰራ እንደዛ ነው ያለው በአምሳሉ ፈጠረ እንደሚሉት ይሄንን ራሱ በእስልምና የሚያስተምሯቸው ከሆነ አላሰለማቸውም፣ አላሰለማቸውም። ለምን ልዩነት የለውም። የማውልድና የሚወልድ ሰው መሃንና መሃን ያልሆነ ሰው በሚል ልዩነት ቢያደርጉ ምን ዋጋ አለው? ሰውና ሰው አድርገው ብለው ካሰቡት ማለት ነው። ጉዳዩ የመውለድና ያለ መውለድ ብቻ ሳይሆን ሰውነት ፍጡርን መምሰል የሚባለው ነገር ሁሉ አመሃን አያመች የሚለው ነው። ስለዚህ ወደ ሰውነት ካቀራረቡትና ያው ለማምታታት ብቻ

ደህና አደርክ ስትለውም ሰው ሰደበኝ ቢልም አይጠፋም። ሰው መገልበጥ ከፈለገ ማለት ነው እና የሆነ ሊገለብጠው ይችላልና ጤነኛ ንግግሮችንም ወደ ሌላ አቅጣጫ የሚወስዱ ሰዎች አይጠፉም አለ ኩሊ ሐል አልሐምዱሊላህ። በተናገርን ነው እኛ ሃላፊነት የሚወስድ ሰዎች ነን። ዩቲዩብ ላይም አለ መልሰው ማየት ይችላሉ። ቴሌግራም ቻናል ላይ፣ ሌሎችም የሚዲያ አውታሮች ላይ አልሐምዱሊላህ ድሮሶቹ ፕሮግራሞቹ ስለሚቀመጡ ተመለሰው ይሁን በዚሁ አጋጣሚ አንዳንዴ የሆነች ሐሳብ ተመዛ ወይም የተቆረጠች ነገር ትመጣና ይህ የምን እንትን አቋም ነው? ዘበላች ቆርጣጭ ነገር ብቻ ተሰራጫለች። ከዚህ ቤት አስታውሳለሁ በጣም ሲያሰራጫት የነበረች አቅል አቅልን ጉዳይ አስመልክተው ሙሉ ወንደር ስቢዳ ያውና ኒሃ መጨረሻውን ማየት ሲገባቸው ያቺን ቆረጥ አድርገው ወስደው፣ አያቹ እንደዚህ ያለ እንደዚህ ያለ ያሉ በጣም አንዳንዶች፣ የዋህና ምንም ምንም ዒልሙ ራሱ ያልገባቸው ሰዎች፣ ስለዚህ ጉዳይ ምንም ሞክረውት እንኳን ማያውቁት ሰዎች፣ ዑለማዎች ምን ይላሉ ብለው እንኳን ሰምተው ማያውቁ ሰዎች በአክቲቪስቶች ብቻ ቀዲም አውቀናል ቀናል ብሎ የሚገመቱ ሰዎች ተታለው ነበረ ማለት ነው። እንዴት እንደዚህ ይላል? እንዴት እንደዚህ ይላል እያሉና አሃዋ የሚባል ነገርና አቅልን ሲደብላልቁ ተፈራይተ ማን ተኸዘ ኢላሁ ሃዋሁ ማስረጃ አድርገው ሲያመጡ አሃዋ ምን ማለት ነው? አቅል ምን ማለት ነው? ይሄው ላይ ያልገባቸው ሰዎች ሲተራመሱ ነበርና፣ እንዴ ቁርጥራጭ ነገሮች ላይ አትቆሙ፣ መልስ በሉ። የዓቃኢድ ኩቱቦች አልሐምዱሊላህ ነሰፊያ ቢባል ጧሃዊያ ቢባል ሌሎችም ኪታቦች ኢንተርኔት ላይ በእኛው ዩቲዩብ ላይ ባስሰናት ላይ ይገኛሉ። ኪታቦቹን ከመጀመር እስከ መጨረሻ ተከታተሉ። ድሮ ሰዎችን ስሙ በደንብ ማወቅ የምትፈልጓቸው ነጥቦች ዛሬ ተበታትነው በደንብ እዚያን ተዘርዝረው ታገኛቸዋላችሁ። አለ ይግቡና ይመልከቱ። እንሻላ ዕልም ዝም ብሎ እንዲህ ጭርፍ ጭርፍ እየተደጋ አይወሰድም። ዝም ብሎ እንደዚህ እየተደረገ ጫን ጣል ጣል የሚደረግ ሳይሆን ጠለቅ ተብሎ የሚታይ ነገር ነው እና በሩጫን እንስላለን ብሎ እንዳይሳሳቱ።